ሰላም ውድ ክንፋን መረጃ ቤተሰቦች እንደምንቆያቸው የዕለቱን ዜናዎች ይዘን ቀርብናል በቅድሚያም አርዕስተ ዜናውን እናሰማችኋል በተፈጸመው የድሮን ጥቃት 16 ታጣቂዎች ተገድለው ሌሎቹ 22ቱ እንደ እንደቆሰሉ ተነገረ ለመንግሥት ሠራተኞች ያለምንም ማስያዣ እስከ 150 ሺ ብር ብድር መስጠት ተጀመረ። ሕግ አውጪ ተቋማትን በጥናትና ምርምር ይደግፋል የተባለ ተቋም ይፋ ተደረገ የሐዋሳ ከተማ ከንቲባ የነበሩት አቶ ተክሌ ጀንባ ወደ አዲስ አበባ ከተማ ሲዘዋወሩ አቶ ጥራቱ በየነ የሐዋሳ ከተማ ከንቲባ ሆነው ተሾሙ። ዝርዝሩን ቀጥለን እናሰማችኋለን። ላይክ፣ ሰብስክራይብ እያደረጋችሁን እንድትከታተሉን በትህትና እንጠይቃለን። በጥቃቱ 16 ሰዎች መሞታቸው ተሰማ። የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸሞ የተባለውን የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ አንድ የትግራይ ባለስልጣን ገለጹ። ትግራይ ባለስልጣኑ የድሮን ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩ የትግራይ ታጣቂ ኃይሎች ላይ እንደሆነም ተናግረዋል። በዚሁ የድሮን ጥቃት 16 ታጣቂዎች ተገድለው ሌሎች 22ቱ እንደቆሰሉም ምንጮቹ መናገራቸውን ገልጸዋል። በዚሁ የድሮን ጥቃት 16 ታጣቂዎች ተገድለው ሌሎች 22ቶችም እንደቆሰሉ መረጃዎች አመላክተዋል። በጉዳዩ ዙሪያ ከፌዴራል መንግስት ባለስልጣናት መረጃ ተጠይቆ ምላሽ እንዳልተገኘም ተገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የረድኤት ድርጅት ሰራተኛ በበኩላቸው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ ፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 18ሺህ የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉም ተናግሯል ተብሏል። ለትግራይ ባለስልጣናት ቅርብ የሆኑ አ አንድ ስማቸው ያልተጠቀሰ ምንጭ ግን አፋር ክልል ውስጥ ጥቃቱን የፈጸመው ሀራ መሬት ወይም የትግራይ የሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን እንደሆነ መናገራቸው ተሰምቷል። ባለስልጣኑ ሀራ መሬት ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ግንኙነት አለው በማለት መክሰሳቸውን ያመላከተው በጉዳዩ ዙሪያ ደግሞ ለጌታቸው ረዳ ጥያቄ ቀርቦለት ምላሽ እንዳልሰጠም በጉዳዩ ላይ ማብራሪያ እንዳልሰጠም ገልጸዋል። አንድ የክልሉ ከፍተኛ አመራር እንደተናገሩት የሐዋሳ ከተማ ከንቲባ የነበሩት አቶ ተክሌ ጀንባ ወደ አዲስ አበባ ከተማ ሲዘዋወሩ፣ አቶ ጥራቱ በየነ የሐዋሳ ከተማ ከንቲባ ሆነው ስራ መጀመራቸውን ገልጸዋል። በነገ ዕለት የከተማው ምክር ቤት ሹመታቸውን ያጸድቃልም ተብሏል። በቅርቡ የሐዋሳ ከተማ ከንቲባ ሆነው ተሹመው የነበሩት አቶ ተክሌ ጀንባ የፌዴራል እንስሳት ጤና ኢንስቲትዩት ዋና ዳይሬክተር ሆነው እንዲሰሩ መመደባቸውንና በምክትል ከንቲባ ማዕረግ የቀድሞ የአዲስ አበባ ከተማ አስተዳደር ስራ ክህሎትና ኢንተርፕራይዝ ቢሮ ኃላፊ የነበሩት አቶ ጥራቱ በየነ ደግሞ የሐዋሳ ከተማ ከንቲባ ሆነው ስራ መጀመራቸውን አንድ የሲዳማ ክልል ከፍተኛ አመራር ገልጸዋል። እንደ አመራሩ ገለጻ አስቀድሞ ለአቶ ተክሌ ጀንባ የተጻፈውን የሹመት ደብዳቤ በማኅበራዊ ሚዲያዎች መሰራጨቱንና በወቅቱም የብልጽግና አመራሮች በአዳማ ስልጠና ላይ እንደነበሩም ገልጸዋል። ሹመቱ የተረጋገጠ መሆኑንም አክለዋል። የቀድሞ የደቡብ ክልል ርዕሰ መስተዳደር የትምህርት፣ የትራንስፖርት የማዕድንና ኢነርጂ ሚኒስተር ዴኤታ ሆነው የሰሩት አቶ ሚሊዮን ማቴዎስ በአቶ ጥራቱ ቦታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ስራ ክህሎትና ኢንተርፕራይዝ ቢሮ ኃላፊ ሆነው መሾማቸውንም ገልጸዋል። በጉዳዩ ዙሪያ መረጃ የተጠየቁት አቶ ተክሌ ጀንባ የሹመት ደብዳቤ እሳቸው እንዳልደረሳቸው በመግለጽ ተጨማሪ መረጃ ከመስጠት ግን ተቆጥበዋል። የሐዋሳ ከተማ ምክር ቤት ህዳር 3 ቀን 2018 ዓ ም አስቸኳይ ጉባኤ ጠርቷል። በዚህም አቶ ጥራቱ በየነን ሐዋሳ ከተማ አስተዳደር ከንቲባነት ሹመት ያጸድቃል ተብሎም ይጠበቃል። በሌላ በኩል ዛሬ አቶ ጥራቱ በየነ ከሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ እንዲሁም ከሌሎች የክልሉ ከፍተኛ አመራሮች ጋር በመሆን በሐዋሳ የልማት ስራዎችን ሲጎበኙም ውለዋል። የአዲስ አበባ ከንቲባ ጽህፈት ቤት በይፋዊ የፌስቡክ ገጹ አቶ ሚሊዮን ማቴዎስ በምክትል ከንቲባ ማዕረግ የስራ ክህሎት ቢሮ ኃላፊ ሆነው መሾማቸውንም አስታውቋል። ህግ አውጪ ተቋማትን በጥናትና በምርምር ይደግፋል የተባለ ተቋም ይፋ ተደረገ። ህግ አውጪ ተቋማትን በጥናትና በምርምር መደገፍና የአቅም ግንባታ ስራዎችን በማከናወን ለዲሞክራሲና ሰላም እገዛ ያደርጋል የተባለለት ተቋም ተመስርቶ ስራ መጀመሩ ይፋ ተደረገ። ብሪጅ ሪሰርችና ኢኖቬሽን የተሰኘው አገር በቀል ድርጅት የህዝብ ተወካዮች ምክር ቤት አባላት በተገኙበት ማክሰኞ ህዳር 2 ቀን 2018 ዓ ምህረት በአዲስ አበባ ይፋ ተደርጓል የድርጅቱ ዋና ስራ አስፈጻሚ ቃላ በቀለ በሰጡት አስተያየት ለመጀመሪያ ጊዜ ዋና አላማው ህግ አውጪ ተቋማትን ለመደገፍ ተደርጎ መቋቋሙን፣ በህግና በፖለቲካል ሳይንስ የትምህርት ዘርፍ በተሰማሩ ባለሙያዎች መመስረቱንም ተናግረዋል። በፌዴራል መንግስትና በክልሎች በሚገኙ 18 የህግ አውጪ ምክር ቤቶች ውስጥ ሊከናወኑ የሚችሉ ተግባራትን በመለየት ለጥናትና ምርምር የሚያስፈልገውን ቅድመ ሁኔታ ጨርሶ ወደ ስራ መግባቱን የገለጹት ዋና አስፈጻሚው በገለልተኛነት ሙያዊ የሆኑ እይታዎችንም እና አቀርባለን ብለዋል። የጥናትና ምርምር ድርጅቱ በማህበረሰቡና በህዝብ ተወካዮች ምክር ቤት መካከል እንደ ድልድይ በመሆን በሲቪል ማህበረሰብ ድርጅቶችና በመምህራን ገሸሽ ተደርገው የቆዩ ያልተዳሰሱ ጉዳዮችን በመፈተሽ ለሀገርና ለዴሞክራሲ ስርዓት ግንባታ አስተዋጽኦ በማድረግ የተሻለ ሰላም ያላት ኢትዮጵያን ማየት የሚፈልግ የምርምር ተቋም መሆኑንም አስረድተዋል። ለአገርና ለዴሞክራሲ ስርዓት ግንባታ አስተዋጽኦ በማድረግ የተሻለ ሰላም ያላት ኢትዮጵያን ማየት የሚፈልግ የምርምር ተቋም መሆኑንም አስረድተዋል። ፓርላማ ከሚከናወኑ ተግባራት በተጨማሪ ቀጠናዊ የሆኑ የሰላምና የልማት ስራዎች በተለይም በምስራቅ አፍሪካ በይነ መንግስታት ድርጅት ወይም ኢጋድ አካባቢ የሚደረጉ ሁነቶች በኢትዮጵያ ላይ ያላቸውን ተጽዕኖ የማጥናት የመመርመርና የማማከር ስራ እንደሚያከናውንም አብራርተዋል። የህዝብ ተወካዮች ምክር ቤት አባላት በአፍሪካ ህጉር ደረጃም ሆነ በኢትዮጵያ ከተመሰረቱ የሲቪል ማህበረሰብ ድርጅቶች የጥናት ምርምር ተቋማት በርካቶች ከመንግስታት ርዕዮተ ዓለም ጋር ብቻ መጠበቅና ራሳቸውን የቻሉ አለመሆን የፋይናንስ ምንጫቸውንና ደጋፊያቸውን አላማ ብቻ የሚያንጸባርቅ ገለልተኛ መረጃ ከመስጠት ይልቅ ማስተጋባት ላይ የተጠመዱ በመሆናቸው ይህ ተቋም ከዚህ ህሳቤ በጸዳ መንገድ ስራውን ያከናውናልም ተብሏል። በኔዘርላንድ ኢንስቲትዩት የፖለቲካ አማካሪ ዘመላ ካየለ በውይይቱ ላይ በሰጡት አስተያየት የጥናትና ምርምር ተቋማት የተሻለ አገራዊ ፖሊሲዎች በእውቀት ላይ ተመስርተው እንዲወጡ፣ በጥናት ላይ ተመስርቶ እውነተኛ መረጃ ለህዝብ ማቅረብ እንዲቻል ማድረግ የፖሊሲ አወጣ ወጣት ሂደቶች ትክክለኛውን ሂደትና ዝግጅት እየተከተሉ መሆናቸውን ማረጋገጥ እንደሚገባቸውም ተናግረዋል። የአንድ ሀገር ህግ አውጪ ማናቸውንም ተግባራት በሚያከናውንበት ወቅት ከምክር ቤት ስራዎች ስፋትና ይዘት አኳያ ብሪጅ ሪሰርችና ኢኖቬሽን ድርጅት ወደፊት በሚያከናውናቸው ስራዎች አባላቱ ከመረጣቸው ህዝብ ጋር እንዴት፣ መቼና በምን አይነት መንገድ መገናኘት ወይም መመካከር አለባቸው የሚለውንና የፓርላማው ስኬቶችና ስህተቶች የት ላይ እንደሆኑ በግልጽ ማመላከት እንደሚችልም አስረድተዋል ተገልጧል። የህዝብ ተወካዮች ምክር ቤት ጽህፈት ቤት ምክትል ዳይሬክተር ንጉሴ መሸሻ የጥናትና የምርምር ተቋማት ወደ ምክር ቤት የሚመጡ ችግሮችና አስተያየቶች በእውቀት ላይ የተመሰረቱ ውሳኔዎች እንዲሰጡባቸው የሚያደርጉ መሆናቸውንም ገልጸው ይህ ተቋም በፓርላማ በሚሰነዘሩ የህዝብ ድምጾች ላይ ጥናትና ምርምር ያደርጋልም ብለዋል። በፓርላማ ያልተፈቱና በማህበረሰቡ የሚነሱ ጉዳዮች ምንድናቸው የሚሉትን ከምክር ቤቶችና ከሌሎች የመንግስት ተቋማት ጋር በመተባበር ጥናትና ምርምር እንደሚያደርግ በተጨ በተጨማሪም የጥናትና ምርምር ተቋሙ በራሱ የሚመጣባቸውን ሳይንሳዊ ምክር ሀሳቦች ከምክር ቤቱ ፍላጎት ጋር በማጣጣም ለህዝብና አገር የሚጠቅሙ ተግባራት ይከናወናሉም ብለዋል። ለመንግስት ሰራተኞች ያለ ማስያዣ እስከ 150 ሺህ ብር ብድር መስጠት ተጀመረ። የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለ ምንም ማስያዣ እስከ 150 ሺህ ብር ብድር መስጠት የሚያስችል የዲጂታል ብድር አገልግሎት መጀመሩንና በሁለት ወራት ውስጥም 1.6 ቢሊዮን ብር ማበደሩን ገለጸ። ባንኩ ሲቢኢ በእጄ የሚል ስያሜ የሰጠው የዲጂታል ብድር አገልግሎት መጀመሩን ትናንት ዳር 2 ቀን 2018 ዓ.ም በይፋ ባስታወቀበት ፕሮግራም ላይ እንደገለጸው በሲቢኢ በእጄ የዲጂታል ብድር አገልግሎት ከ500 ብር ጀምሮ እስከ 150 ሺህ ብር ብድር መስጠት የሚያስችል ነውም ብሏል። የዲጂታል ብድር አገልግሎቱ ለ9 ወራት ሙከራ ሲደረግበት የቆየና ባለፉት ሁለት ወራት ደግሞ አገልግሎቱን ከባንኩ ሰራተኞች ጋር በመምከር ውጤታማነቱን ማረጋገጡንም አስታውቋል። ሲቢኢ በጀ የዲጂታል ብድር አገልግሎት በይፋ መጀመሩን አስመልክቶ በተሰናዳው ፕሮግራም ላይ የተገኙት የኢትዮጵያ ንግድ ባንክ የሰው ኃይል ዳይሬክተር አቶ ኤፍሬም መኩሪያ እንደገለጹትም እንደ ኢሮፓያን አቆጣጠር ከ ቁጥር 2024 ጀምሮ ይህ የዲጂታል የብድር አገልግሎት በባንኩ ሰራተኞች የሙከራ ስራው ሲሰራ ቆይቶ ውጤታማነቱ በመረጋገጡ በይፋ ስራው እንዲጀመር መደረጉንም አስታውቀዋል። ይህ የዲጂታል የብድር አገልግሎት ቅድሚያ የሚሰጠው ለመንግስት ሰራተኞች መሆኑን የገለጹት አቶ ኤፍሬም ሲቢ በእጀ የዲጂታል ባንክ አገልግሎት ለመንግስት ሰራተኞች ቅድሚያ ሰጥቶ ተጠቃሚ ለማድረግ የዝግጅት ስራዎችን ሰርቶ ያጠናቀቀ ሲሆን አገልግሎቱን ተደራሽ ለማድረግም በማዕከል ደረጃና በዲስትሪክቶች የ ግንዛቤ ማስጨበጫ ስራዎች ሲሰራ ቆይቷል በማለት ይህ ፕላንትፎርም በዋናነት ለመንግስት ሰራተኞች የብድር አማራጭ ለማቅረብ ያለመ ስለመሆኑም ተናግረዋል ይህን አገልግሎት ለመስጠትም እንደ መስፈርት ካስቀመጧቸው ውስጥ አንዱ የመንግስት ሰራተኞች ደሞዝ በሲቢኢ ብር እንዲከፈል ማድረግ ነው ይህም ማለት የዲጂታል የብድር አገልግሎቱን ለማግኘት ከሰራተኛው መስሪያ ቤት የሲቢኢ ብር አካውንት ሊኖረው የሚገባ መሆኑንም የሚያመለክት ነው ብለዋል ይህን በማድረግም ወርሃዊ ደሞዙን ታሳቢ ባደረገ መልኩ ብድሩን ያለምንም ማስያዣ ማግኘት የሚችል ስለመሆኑ አቶ ኤፍሬም ባደረጉት ንግግር ገልጸዋል። እንደ ባንኩ መረጃ በዚህ ብድር አገልግሎት ተጠቃሚ የሚሆኑት መስሪያ ቤቶች ቀድመው ከባንኩ ጋር ውል መፈረም የሚገባቸው መሆኑንም አክለው ገልጸዋል። ይህንን መተግበሪያ አገልግሎት ከማስጀመር አኳያም ባንኩ ከ478 ኩባንያዎች ጋር መደበኛ ስምምነት ተፈራርሟል። ከእነዚህ ውስጥ ስምምነቱ የጸደቁላቸው 83ቱ ድርጅቶች ሰራተኞች ባለፉት ሁለት ወራት 1.6 ቢሊዮን ብር መበ መበደር ችሏልም ተብሏል። የኢትዮጵያ ንግድ ባንክ የዲጂታል ባንክ አገልግሎቶችንም እያስፋፋ መምጣቱ የተገለጸ ሲሆን አጠቃላይ የገንዘብ እንቅስቃሴዎቹንም በተለያየ የዲጂታል የባንክ አገልግሎቶች ላይ የተመሰረተ በማድረግ እየሰራ ነውም ብለዋል። በተጠናቀቀው የሂሳብ ዓመትም ባንኩ በተለያዩ የዲጂታል የክፍያ አማራጮች ያንቀሳቀሰው የገንዘብ መጠን ከ13 ትሪሊዮን ብር በላይ ደርሷልም ተብሏል። ይህም በአገር ደረጃ በዲጂታል የክፍያ አማራጮች ከተንቀሳቀሰው 17.7 ትሪሊዮን ብር አንጻር አብዛኛው የዲጂታል የገንዘብ እንቅስቃሴ የተከናወነው በኢትዮጵያ ንግድ ባንክ በኩል መሆኑ ነው። የኢትዮጵያ ንግድ ባንክ በአዲሱ የ2018 የሂሳብ ዓመት ዓመታዊ ትርፉን 80 ቢሊዮን ብር ለማድረግ የሚሰራ መሆኑን የዓመቱ እቅዱን በተመለከተ ሰጥቶት በነበረ መረጃ መግለጹ ይታወሳል።